በስም ወልድ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ስማምነን በወርሃ ጥቅምት የሚነበብ የሊቀ መላእክት ቅዱስ ሩፋኤል የክብሩን ዜና እንናገራለን። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። የተወደዳችሁ ወንድሞቻችን ሆይ፣ ከገናናው ሊቀ መላእክት ቅዱስ ሩፋኤል ታምራት የተነሳ የከበረ ስሙን የሚያመሰግኑ ሁሉ የሚያገኙትን ጸጋ በአማላጅነቱም በዚህ ዓለም የሚደረግላቸውን እነግራችሁ ዘንድ እንወዳለን። ይህንንም የቁስጥንጥን የአገር ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የንጉሥ ቴዎዶሲዎስ ልጅ አኖሪዎስን አኖሪዎስ ሆይ የእግዚአብሔር ወዳጅ የሆነ አባትህ ቴዎዶሲዎስና ወዳጅኡ ዲዮናሲዮስ አስቀድሜ እንደተናገርሁት ግንብ እየሰሩ የሚኖሩ ድሆች ነበሩ። ይህንንም የምልህ ድህነታቸውን አሳስብ ዘንድ አይደለም። ምስጋና ይግባውና እግዚአብሔር በሊቀ መልአ ቅዱስ ሩፋኤል አማላጅነት ያደረገላቸው ንገልጠልህ ዘንድ ነው እንጂ። እሊህ ሁለቱ ቴዎዶስዎስና ወዳጁ ዲዮናስዎስ የግንብ ስራቸውን በጀመሩ ጊዜ ከሃሩር መጠለያ በውስጡ ያርፉም ዘንድ ትንሽ ሰቀላን ሰሩ። በውስጡም ከሰማውያን ሊቃነ መልአክ ቅዱስ ሚካኤል እና ቅዱስ ገብርኤል ቀጥሎ ሶስተኛ የሆነ የታላቁ ክቡር ሊቀ መልአክ ቅዱስ ሩፋኤልን ስዕል ሳሉ። በታላቁ ክቡር ሊቀ መልአክ ቅዱስ ሩፋኤል ስዕል ስርም ምስጋና ይግባውና ወደ እግዚአብሔር ይማጸኑ ጀመር። ገናና የከበር ቅዱስ ሩፋኤል ሆይ ኑሯችን የተቃና ይሆን ዘንድ ከዚህ የችግር ኑሮም አውጥቶ ከዚህ ጽኑ ድካም የሚያሳርፈን ዘንድ ወደ እግዚአብሔር እንድትማልድልን እንለምንሃለን እያሉ የሚማጸኑ ነበር። በታላቁ ሊቀ መላእክት ቅዱስ ሩፋኤል ስዕል ስርም ጠዋትና ማታ ዘወትር ወደ ልዑል እግዚአብሔር ሳያቋርጡ ይጸልዩ ነበር። በቤታቸው ውስጥ የሰሯትን ትንሽ ሰቀላም አስጌጧት። በቅዱስ ሩፋኤል አምሳል ይህችን ስዕል ያለ ቀለም በጭቃ ብቻ ሰርተዋታልና ብዙዎች ሰዎች ይዘብቱባቸው ነበር። ሁለቱም ቴዎዶሲዎስ እና ዲዮናሲዎስ ከብዙ ድካም የተነሳ ከሐሩር ያርፉም ዘንድ ባሰቡባት አንዲት ዕለት ተኝተው ሳሉ በጭቃ ግንብ የሚሰሩ ባልንጀሮቻቸው በዚያ ስፍራ ተከትለዋቸው መጡ። ከባልንጀሮቻቸው አንዱም የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤለን ስዕል በጭቃ ተስላ ባየ ጊዜ ግንብ የሚሰራ አባት መዶሻውን አንስቶ በጭቃ ከተሳለች ከዚች ስዕል የተነሳ ሊቀ መላእክት ቅዱስ ሩፋኤል ከውንህስ ኃይልህን ግለጽ ብሎ በመዘበት በጭቃ የተሳለች የታላቁ ሊቀ መላእክት ቅዱስ ሩፋኤልን ስል ክንፍ መታው። ያን ጊዜም እጁ ደረቀች፣ ግማሽ አካሉም ሽባ ሆነ፣ እንደ በድን ሆኖም ወደቀ። ከዚህ ሰው አወዳደቅም የተነሳም ቴዎዶሲዎስ እና ዲዮናሲዎስ ከእንቅልፋቸው ነቁ። የወደቀውን ሰውም ሊያነሱት ፈለጉ። ነገር ግን ያ ሰው አካሉ የገዘፈ ስቃዩም እጅግ ጸንቷልና አልቻሉም። የደረሰበትንም አላወቁም። ነገር ግን ከእነርሱ አንዱ ወደ ሊቀ መልአክ ቅዱስ ሩፋኤል ስዕል አይቶ፣ አባቴ ቴዎዶሲዎስ ሆይ ይህ ሰው የሊቀ መልአክ ቅዱስ ሩፋኤል ስዕል ላይ በንቀት እጁን የዘረጋ ይመስለኛል። ስለዚህም ይህ ታላቅ መቅሰፍት ደርሶበታል። እግዚአብሔር ስም በሚጠራበት ስፍራም ሁሉ በዚያ ታምራት ይገለጻልና አለ። እርስ በርሳቸውም ይህን ሲነጋገሩም የዚያ ሰው ዘመዶቹ መጡ። እንደ ሞተ ሰው ሆኖም አገኙት። በጨርቅ ጠቅልለውም እጅግ እየጮኹ ወደ ቤቱ ወሰዱት። ሰይጣንም የሚፈውስ ብልህ ሐኪም ተመስሎ ወደ በሽተኛው ዘመዶች መጣ። ከእነርሱ ይልቅ በግንበኝነት እርሱ ይበልጣልና፣ ወንድማቸውን ከእነዚህ ግንበኞች፣ ቴዎዶስዮስ እና ዲዮናሲዮስ በቀር ሌላ ማንም ስላልመጣው ከዚህ በሽታ እኔ ልፈውሰው አልችልም አሁንም የሚያደርጉትን ማንም እንዳያይባቸው እርሱ ከሚያርፍበት ቤታ እርሱ ከሚያርፍበት ቤት ያኖሩት እነርሱ ከሚያርፍበት ቤት ያኖሩት ሟርታላ አላቸው። የዚያ በሽተኛ ዘመዶችም ሐኪም ሰው መስሎ ከመጣው ሰይጣን ይህን በሰሙ ጊዜ ወደ ገዢው ሄደው ከሰሱ። ገዢውም ወደ እርሱ ያቀርቧቸው ዘንድ አዘዘ። ቴዎዶሴዎስና ዲዮናሲዎስንም አምጥተው ከወህኒ ቤት ጣሏቸው። በወህኒ ቤት ሳሉም ድንገት የእግዚአብሔር መልአክ በታላቅ ግርማ ተገልጾ ቴዎዶሲዎስና ዲዮናሲዎስ ሆይ በእግዚአብሔር መንበር ፊት የምቆም በጭቃ ከሠራችሁት ግድግዳ ላይ ስዕሌን ይሳላችሁልኝ፣ ሩፋኤል እኔ እንደሆንኳ አስተውሉ። ምንም ምን ክፉ ነገር አይደርስባችሁም እና አትፍሩ፣ አትደንግጡም። በዘመናችሁም ሁሉ እኔ ከእናንተ ጋር ነኝ። የህቦይ ሰው በእኔ ላይ እየዘበተ በእጁ በያዛት መዶሻ ስዕሌን ሰብረዋልና በዚህ ሂደው የመታሁትን የሩፋኤል ነኝ። ስለ እርስዎ የከሰሰዋችሁንም ሰዎች አትፍሯቸው። በዚህ ስዕሌን ስላችሁ ባኖራችሁበት ስፍራ በስሜ ታላቅ ቤተ ክርስቲያን ይታነጽ ዘንድ ግድ ነውና አማላጅነቴን በመታመን በጽኑ ተስፋም ከጭቃ በተሰራች በዚያች ግርግዳ ላይ ስዕሌን እንዳቆማችሁ እኔም ስለ እናንተ አምላኬ ኢየሱስ ክርስቶስን እለምነዋለሁ። በእግዚአብሔር ዘንድም ታላቅ ጸጋና ክብር በምድር ሁሉም የበዛ ብዕልን እሰጣቸዋለሁ ለዘላለሙ ምስጋና ይግባውና በጌታዬ በኢየሱስ ክርስቶስ ፈቃድም ስሜ በላያቸው ይከብራል፣ አላቸው። አርባ ቤት ተሰኙ መላእክት አለቃ ገናናው ቅዱስ ሩፋኤል ይህን በነገራቸው ጊዜ የወህኒ ቤቱ በር ተከፈተ። ፈታይ ማኅፀን ኃያል ሊቀ መላእክት ቅዱስ ሩፋኤልም ከወህኒ ቤቱ ቴዎዶሲዎስና ዲዮናሲዎስን አውጥቶ እየመራ ቀድሞ ወደሚያርፉበትና ስዕል ወዳለበት ስፍራ ወሰዳቸው። በዚያም ነቁ። ነገር ግን ያን ጊዜ ሊቀ መልአክ ቅዱስ ሩፋኤል ከእነርሱ ተሰወረ። ሊሁለቱ ሁለቱ የተወደዱ ወንድሞች መልአኩ ቅዱስ ሩፋኤልን ልኮ ያዳናቸው እግዚአብሔርን እያመሰገኑም በማረፊያው አደሩ። በነጋ ጊዜም እጅግ ታላቅ ደስታን አደረጉ። የታላቁ ሊቀ መልአክ ቅዱስ ሩፋኤል አምላክ እግዚአብሔርንም አመስገንንም አላቋረጡም። ሥራቸውንም እንደ ቀድሞ ይሰሩ ዘንድ ጀመሩ። ነገር ግን የእግዚአብሔር መንገድ ከሆነ በጎ ምግባር ከጾምና ከጸሎት አውጥቶ እንዳያርቃቸው ክፉ የሚያጣላ የሰውን ጠባይ ፈርተዋልና የሚያውቃቸው ወደሌለበት አውራጃ በሌሊት እየሄዱ እስከ ምሽት ሲሰሩ ይውላሉ። ወደዚያች ማደሪያቸውን በሌሊት ይመለሳሉ። ከወራት በአንድ ዕለትም ከቤታቸው ተኝተው ሳለ ቴዎዶሲዮስ በሕልሙ የሚደነቅ ሕልምን አየ። ነግቶ ከእንቅልፍ በነቁ ጊዜም ወንድሜ ዲዮናስዮስ ሆይ ዛሬ በዚህች ሌሊት የሚደነቅ ሕልምን አይቼ እጅግ ደንቆኛል አለው። ዲዮናስዮስም ወንድሜ ሆይ ምን አየህ? እስኪ ንገረኛለሁ። እርሱም ከብዙ ሰዎች ጋር በቤተ ክርስቲያን እንዳለን አካሉ ታላቅ ርብ ከሰማይ ወጣ፣ ከሰማይ መክፈቻ ጋር የወርቅ ዘውድ ይዟል የወርቁን ዘውድ በእኔ ራስ ላይ አስቀመጠ ላንተም መክፈቻውን ሲሰጥህ አየሁ አለው ዲዮናስዎስም ወንድሜ ሆይ የእግዚአብሔር ቸርነት በላያችን እስኪገለጽ ድረስ በወዳጃችን በሊቀ መላእክት ቅዱስ ሩፋኤል አማላጅነት እጅግ ደስ የሚያሰኝ ነገር ለእኛ እንደተዘጋጀ ዛሬ ራእይህ እውነተኛ ነው እኛ ግን በመከራ አብረን እንደኖርን በደስታም እንዲሁ አብረን እንኖራለን አለው እርስ በርሳቸውም እነርሱ ሲነጋገሩ የታላቁ ክቡር ሊቀ መልአክ ቅዱስ ሩፋኤል ቅዱስ ስዕሉን የፋቀ ያበሽተኛ ሰው ሞተ። ዘመዶቹም ወደ ንጉሡ ሄደው ወንድማችንን ስለገደሉ ግንበኞችን ቴዎዶሲዮስንና ዲዮናሲዮስን ገድለህ ተበቀልልን እያሉ ጮሁ። ንጉሡም ቴዎዶሲዮስንና ዲዮናሲዮስን ይዘው ይገድሏቸውም ዘንድ አዘዘ። የንጉሡ መልእክተኞችም ወደ ቴዎዶሲዮስና ዲዮናሲዮስ ሄደው ያዟቸው፣ በጽኑ ቁጣም እየጎተቱ ይገድሏቸው ዘንድ ሆነ። እሊህ ደጋጎች ቴዎዶሲዎስና ዲዮናሲዎስን ወደ ንጉሱ እየመቱ ያመጡትም ዘንድ የንጉሱን ፈቃድ ለመኑ። ንጉሱም አዞ የሞተውን ሰው ንጉስ ወዳለበት ቴዎዶሲዎስና ዲዮናሲዎስም ታስረው ወደ ቆሙበት አደባባይ አመጡት። ያን ጊዜም ቴዎዶሲዮስና ዲዮናሲዎስ በታላቅ ድምፅ ገናና ወዳጃችን ሊቀ መላእክት ቅዱስ ሩፋኤል ሆይ የሕያዋን አባቶቻችን የአብርሃምና የይስሐቅ የያዕቆብን አምላክ የሆነ ፈጣሪ እግዚአብሔር ይህን ምውት አንስቶ የተገደለበትን እንረዳ የቅዱስ እግዚአብሔር ስሙ የሚመሰገን ዘንድ ምሕረትን ታሰጠን ዘንድ ወደ አንተ እንማጸናለን እያሉ ጮሁ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ወደ እነርሱ መጥቶ የንጉሱን ወታደሮች ለምን ይዛችሁ ትጎትቷቸዋላችሁ? አላቸው። እነርሱም ነፍሰ ገዳዮች ናቸው አሉት። እርሱም ሰውየውን የገደሉት እሊህ ድሆች ናቸው ካላችሁስ ኑ ወደ ሞተው ሰው እንሂድ፣ አላቸው እሊህ ሰዎችም እጃቸውን ቢጭኑበት ተነስቶ የገደለውን ይነግሯቸዋልና፣ ሊህ ሁለቱ ሰዎች ግን ደጋጎች እንደሆኑ በደልም እንደሌለባቸውን ያውቃለሁ አላቸው። ይህንንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከእነርሱ ተሰወረ። ሊህ የንጉሥ ወታደሮችና የሞተው ሰው ወደ ወገኖች ግን የተናገራቸው ገናናው ቅዱስ ሩፋኤል እንደሆነ አላወቁም። ያን ጊዜም የሞተ ሰው ፈታይ ማህፀን በሆነ ሊቀ መልአክ ቅዱስ ሩፋኤል አማላጅነት በእግዚአብሔር ኃይል ከሞት ተነስቶ በእኔ ላይ የሆነውን ሁሉ ነግራቸዋለሁ። እነዚህ ወንድሞች ቴዎዶሲዮስ እና ዲዮናሲዮስ በሚያርፉበት ውስጥ የታላቁ መልአክ ቅዱስ ሩፋኤልን ስዕል ከጭቃ በተሰራ ግንብ ላይ ይሳሉ። ወደ ውስጥም በገባሁ ጊዜ ያንን ስዕሉን አይቼ ዘበቱ በእጄ በያዝኩትም መዶሻ መትቼ የዚያን የስዕሉን ክንፍ ፋኩት። ታላቁ መልአክ ቅዱስ ሩፋኤልም ስዕሉ ላይ በቀኝ እጁ በተያዘ በትር መታኝ። ይህን የነገርኳችሁት የነገርኳችሁት አፍታኖሄ ፔሮዱ ዘትታ ወታስወሩዎ ብትሄዱ ምልክቱን ታገኛላችሁ። እኔም በቅዱስ ሩፋኤል አማላጅነት እንሆ እግዚአብሔር ከሞት አስነሳኝ። በሊይ ቅዱሳን ወንድሞቼ ቴዎዶሲዎስ እና ዲዮናሲዎስም ላይም ምንም ምን ክፉ ነገር እንዳታደርጉ ተጠንቀቁ። የታላቁ ሊቀ መላእክት ቅዱስ ሩፋኤል አምላክ እግዚአብሔር ወዳጆቹ ናቸውና ሲል መሰከረም። ከሞት ከተነሳ ከዚህ ሰው አንደበት ይህን በሰሙ ጊዜ በዚያ የነበሩት ሕዝብ ሁሉ ተደንቀው እጅግ ደነገጡ። ከንጉሡ ጋርም ቢሄዱ ከሞት የተነሳው ያ ሰው እንደተናገረ ሆኖ የታላቁ ሊቀ መላእክት የቅዱስ ሩፋኤልን ስዕል አገኙት። ንጉሡም የታላቁ ሊቀ መልአክ ቅዱስ ሩፋኤል አምላክ እግዚአብሔርንም እያመሰገነ ወደ ቤተ መንግሥቱ ተመለሰ። በልቡም በስፍራው ቤተ ክርስቲያንን ያንጽ ዘንድ አሰበ። ነገር ግን ንጉሡ ከጥቂት ወራት በኋላ ታሞ አረፈ። ያን ጊዜም ከሞት ለተነሳውና ከተደረገለት ታላቅ ተአምር የተነሳ ፍጹም አማኝ ለሆነው ቅዱስ ሩፋኤል ተገለጸለት። ከመቤቴ ከቅድስት ድንግል ማርያም ተወልዶ ዓለምን ባዳ ነው። በአምላኬ በኢየሱስ ክርስቶስ ኃይል እኔ ያደረግሁልህንና ሕይወትንም እንደ ሰጠሁህ አስተውል። ይህንም ያደረግሁልህ ስለዚህ ሁለቱ ወዳጆቼ ቴዎዶሶስና ዲዮናስዮስ ብዬ ነው። እነርሱ ንጹሐን ናቸውና፣ እንግዲህስ በአንተ የተነሳ ስለደረሰባቸው በደልም የከበረ ታላቅ ሹመትንም እሰጣቸው ዘንድ ፈቅድጃለሁ፣ አለው። በየጊዜውና በየሰዓቱ ምሕረቱ በበዛ በልዑል እግዚአብሔር ፈቃድ የተከዙትን የሚያረጋጋ ያዘኑትንም ደስ የሚያሰኝ የፈታይ ማዕፀን ሊቀመላ ቅዱስ ሩፋኤል ጸሎቱና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑርና ታላቁ ክቡር ሊቀ መልአክ ቅዱስ ሩፋኤል ያደረገው ተአምር ይህ ነው። በአንዲት አገር በምግባሩ አብርሃምን የመሰለ ቆስጠንጢኖስ የተባለ አንድ ሰው ነበር። የልጁ እናት ሚስቱ ቀድሞ ሞታለችና ብቻውን ያሳደገው አንድ ልጅ ብቻ ነበረው። የዚህ ልጅ አባት ይህ ሰውም ሁልጊዜ የሊቀ መልአክ ቅዱስ ሩፋኤልን በዓል እያከበረ ወደ እግዚአብሔር ቀንና ሌሊት ይጸልይ ነበር። በአንዲት ዕለትም ሊቀ መልአክ ቅዱስ ሩፋኤል በይዋሄው ለሚመስለው ለዚያ ብላቴና በድንገት ተገለጸለት። ሕፃኑም አንተ ማነህ ብሎ ጠየቀው። ቅዱስ ሩፋኤልም አንተ ሕፃን፣ አይዞህ አትፍራ፣ እኔ በእግዚአብሔር ፊት የምቆም ሩፋኤል ነኝ አለው። እነሆ ወደ አባትህ ተልኬ መጥቻለሁ። ይህች ቤት የቅድስት ሶፊያና የቅዱሳት ተከታዮቿ ማደሪያ ትሁን ብሏል ብለህ ለአባትህ ንገረው። የአባትህን መልስ እስክትነግረኝም እዚህ እጠብቅሃለሁ አለው። ሕፃኑም ሄዶ ታላቁ ሊቀ መልአክ ቅዱስ ሩፋኤል እንዳገኘውና የነገረውንም ሁሉ ለአባቱ ነገረው። አባቱም በሰማ ጊዜ በታላቁ ሊቀ መልአክ በቅዱስ ሩፋኤል ፍቅር ልቡን እንደ እሳት ተቃጠለ። ልጄም መልሼ አልከውም፣ መልሱን ይዞ ልጄ ወደ መልአኩ ካልተመለሰም፣ የተገለጸለት ይህ ታላቅ መልአክ ቅዱስ ሩፋኤል ወደ ሌላ ቦታ አይሄድም፣ ሀገሪቱንም አይተዋትም፣ መልአክ የተናገረውን አይለውጥምና ሲል አሰበ ልጁም ወደ ውጭ ወጥቶ ተገልጾ ወደ ላከው ገናና ሊቀ መልአክ ቅዱስ ሩፋኤል ዘንድ እንዳሄድ እንዳሰበውም መልአኩ ሀገሩን እንዳይተዋት ሲል ልጁን ከቤቱም ምሰሶ ጋር በገመድ አሰረው። መልአኩም ከስፍራው አልተለየም። በይዋይኸው ስለ መልአኩ ቅዱስ ሩፋኤል ፍቅር ብሎ የተጨነቀ የዚያን ሰው ሀገርም አልተዋትም። ነገር ግን ክቡር ሊቀ መልአክ ቅዱስ ሩፋኤል ሌሊት በራእይ በታላቅ ግርማ ተገልጾ ይህ ሥራ ተገቢ ነውን? ስለምንስ መልስህን እንዳይነግረኝ ልጅህን አሰርከው አለው ያ ሰውም አንተ የከበርክ መልአክ ሆይ ከዚህ በፊት እኔ ገጽህን አይቼ ስለማላውቅ አይህ ዘንድ ሀገሬንም ትተህ እንዳትሄድ ስለ አንተ ፍቅር ብዬ ነው ይህን ሁሉ ያደረግኩት ሲል መለሰለት ከመላእክት ቅዱስ ሩፋኤልም ያን ሰው በልብህ ያሰብከውን ከፈጸምህ አስቀድሞ ልብና ህሊናን በሚመረምር በፈጣሪ በእግዚአብሔር ኃይል እረዳሃለሁ ስለዚህም ታገዝኩ። ነገር ግን ይህ ትንሽ ልጅ መልእክቴን ሲነግርህ በጽሙና በፈጸምክ ነበር። እንግዲህስ እንግዲህስ ወዲህ ኃጢአትህን ይቅር ይልህ ዘንድ ከገንዘብህ ለተቸገሩ ሽማግሌዎች፣ እናት አባት ለሌላቸው እየሰጠህ ወደ እግዚአብሔር ለምን። እኔም የፈጸምከውን በደል ይቅር ይልህ ዘንድ ወደ እግዚአብሔር እለምን እልሃለሁ አለው። ይሄ ሰው ከእንቅልፉ በነቃ ጊዜም እጅግ ደንግጦ አዘነ፣ በልቡም ተከዘ። ሊቀ መልአክ ቅዱስ ሩፋኤል እንደተገለጸለትም አወቀ። ፈጥኖም ልጁም ፈታው፣ ተጸጽቶም ገንዘቡን ለድሆችና ለተቸገሩት መጸወተ። የሊቀ መልአክ ቅዱስ ሩፋኤል ጸሎትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን ሰላም ለከ እንተገበርከ መርምመ አመስለከ ቅዱሰ በመክሪታ ሐፂን አይሰመ

ዘየድከ ዘይም አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዲያይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክትና ፍጹማን ደናግልም እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለ የምሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱንም አዘጋጅቶ ብራና ደምጾ ብር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግእዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን፣ ህዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት